ሰው ራሱ ሲሰደብ ይችላል። እኔ ግን በልጅ አትምጡ፣ በልጅ በቤተሰብ መትመጡ ሰዎች እረፉ ምናምን እየፈለገ የተወለደ ልጅ ሳታስቡ ድንገት ስር ቤት ስለሆነች ወለደችው ምናምን ምናምን ምናምን እያላችሁ አታውም። ፈልጌ ነው የወለድኩት። ውጭም እወልዳለሁ። ቤታ ለምን ታሽቃብጫለሽ? ለናዮ እንዲያውም ፕሮፋይል ሊውሉ እንዳላረጋት እኔ እንደሴትነት ሴትነት የተሰማኝን ነው የተናገርኩት። ቅማላም ለምን ትቆሚያለሽ ይላሉ እንዴ? በደንብ ነው የምቆመው። አንተ ገደ ምንም አባት ታመጣም እንዴ? ለምን ለና ይቆምሽ ብሎ ስድብ። ገና ቆምላታለሁ። እንደውም አታስይዙኝ እንዴ! በግድ ሰው እንዲጠላሚ የሚያደርጉት እነሱ። የትኛውን አፕልንገርሽ ሄዱ ታውቁኝ ምን እንደማንም አይደለም፣ በነገራችን ላይ የአንቺን ልጆች ያክል ደጋፊ እኮ የላቸውም ነው። አይ በደጋፊ ነው አንዳንዶቹ። እኔ እግዚአብሔርን በእግዚአብሔር ነው የማምነው። ደጋፊዎቼ እንደውም የሚወዱ የሚያከብሩ ግን ወዳለሁ በተረፈ ግን አንድ ሰው ደጋፊ ያለው ብዬ አልፈራም። እሱም እንዳለው እኔም አለኝ እኩል እኩል ለን ቲክቶክ ላይ እንዴ ምንም ሳላረግ ናዮን ተዋት ሰኔ ፊንገር ስለሰደበች ብቻ ነው ተው ብዬ የተናገርኩት ምድን ምን አቅ ምን አሽቃበጠሽ የጃኒን ፎቶ እንዳለ አድርጋችሁ ልጅቱን እኮ የምታስጠሏት እናንጠናል እንደ አይነት ደጋፊ የለም ደጋፊ ማለት እኔ ወጥቼ ጃኒን ስሳ ያ ያ ደጋፊ ናችሁ ምት ለናዮ ስለደገፉ ግን እኔ መስደብ አትችሉም በነገራችን ላይ ይብስብኛል እኔ እንደማንም ልቤ ሙሉ ነው እንኳን አይደለም በደጋፊ ዓለም ቢነሳብኝ አልሸበር ነኝ። ብታቁ ሆ ሙድኮኑ ዘንድሮ ከዘር በለው አከቦቦ የምትባል ደንቆ፣ ልጅሽን አሳድጊ አባቱን ፈልጊ። ሰሰወድ ያጣጠላል። እንዴ ለምን እኮ ነው ጋይስ? ለምን ጋይስ? ለምን ላይክ ለምን ናይ? ወንድኔ ያቺ ቦርቆ ስትናገራት ወጣ አዝና ስለተናገረች፣ ያቺ ሊያ ስትናገር ወጣ አዝና ስለተናገረች አሳዘነችኝ። ገባችሁ? ልጅም ወጣትም ስለሆነ ማለት እስ ቆምጬ ነኝ። ፕራውድ አረግበታለሁ። ይስ ቆምጬ ጨጫልኩ። ቆምጬ ነኝ። ቢገባ ከፈለገች እኛ እንብሳለን። ደግሞ በደጋፊም ቢሆን የኔ ደጋፊዎች እንኳን አይደለም አንዱን 14 አመት ሶሻል ሚዲያ ላይ ያለውን ሁሉ አጭሷል። በደጋፊ ከሄዳችሁ አይመለከትሽ እና አስቆመኛ ምን ቤት ተረጋጊ። ማን ያደረግሽ ጥሩ አይደለም። ምን ማለት ነው ጥሩ አይደለም? ለናየው ስለደገፍኩ ነው ጥሩ ያልሆነው። ኔ ቆንጆ፣ ለምን ሴት ልጅ እኮ ናት። ለምን አንተ የምትወደውን ብቻ ልደግፍልህ? ያንተና አንተ የሚመችን ሰው ብቻ ነው እንድስደግፍልህ ደስ የሚልህ በዝክክርን ቋንቋ አማርኛ ማትጽፉ ናችሁ እኮ ለቅጡ መሀይም። አንተ የምትፈልገውን ሰው ልደግፍልህ አልችልም፣ ውስጥ የሚሰማኝን እደግፋለሁ። አንተ የምትደግፈውን ሰው ከሰደቡ የምትሰድበኝ ችግር የለውም። ደጋፊ ነህ አለ ሳይጠራ የሰው ልጅ ግን ለምን አፉን ይከፍታል? በግድ በግድ እኛ የምንወደውን መደገፍም እኮ አይደለም እኮ። ላይክ ለልጅቷ ደግፌላት ሳይሆን ማይሆን ቃላት ትናገሯት ያልኩትኝ ጎሮች ምን ማለት ነው? ትክክለም ማንን አልገባኝ። እኔ እኔ በእኔ ሀሳብ ተመሪ አትበሉ። እኔ አታድር በቀላይክ ባህሪ ልታውቁት አልቻላችሁም። እኔ ደረቅ ሰው ነኝ። በእኔ ሀሳብ ተመሪ የሚለኝን ሰው አልወድም። በቃ ልወድም፣ በእኔ ሀሳብ ብቻ ሂጂ። እኔ ወደድኩት ውደጂ። እኔ እኔስ የተረዳው ተ አልረዳም። እኔ አይምሮ የፈቀደውን ማረገው ብድግ አልኩኝ። ትክክል። አንድ ሰው አልሰራም ካልኩ የራሴን ስሜት አንጸባርቃለሁ። እናንተ ደግሞ የራሳችሁ መንገድ ተጓዙ። ምን አገባኝ እንዴ! በግድኝ ነው የደገፍኩትን ካልደገፍሽ እኔ ዓለም ቢነሳብኝ ብቻዬን አልፈራህም ነው ምንም ተነስቶብኝም አይቼዋለሁ። እንኳን ደሞ በትክክል መጻፍም አይችል ነገር አጣቆኝም። እኔ እኔ እንደሌሎቹ ቲክቶከር ምጫ ስላችሁ ምናደድላችሁ እንዳይመስላችሁ ዘመቻ ምን እንደሆነ አሳያል። ሊያንድና እንዳልኩት ምንድነው በቃ ተፋቷት ነው የሆነ አትስደቧት። እኔ ለፊንገር ነው መልሶ አትስደቧት። በቃ አጣሽ ማጥቷት ነው ያልኩት። እብድ ሊሆኑ ምን አባታችሁ ታመጣላችሁ? በረዩ ጊዜ ምን አመጣችሁ? አንዳንዶቻችሁ አፋችሁን ከፍታችሁ ምንም እሱ መጥቶ ዛሬ ስሞኝ ሰላም ተባብለን ሄደን ምን አባታችሁ አመጣችሁ? ምንም እሱን እኮ ነው የሚገርመኝ። እናንተ ናችሁ ጥግ የምትቀሩት ምን አመጣችሁ? ረዩን አጥንቅው ልጅ ነው። አንቺ አሮጊት ትትትትት ያላችሁ እኔ እናሱ አወራል ምንም አባህ አታመጣም ነው። ምን ሰው ሳከብራ አከብራለ ሰው ወደ ወደል እዛ። በተረፈ ግን አታልቅሱብኝ። ምን አገባሽ አንቺ ሰው ስትሰድቢስ? ምን ተናግሮ አናጋሪ ናቸው እግዚአብሔር ነው። አሁን እኮን ለናዮ ነው እኮ እቺ ክራም ፊንገር፣ እቺ ጎርጎር እበላት፣ እቺ ፈንጋሪ ፍንግርግር፣ እሷ ስትናገራት ነው ለእሷ አትናገሪ ብዬ ተናገርኩት ገባችሁና። ከዛ ኬት ኬት፣ ስለ ጃኒም አላወራውም። እኔ ጭራሽ ይጭራሽ፣ እስ ጃኒ እሷ እና ደግሞ ማን ይሄ ስሙን እንትና ማን ከጃኒ ጋር አብሮ ያለው ልጅ ማን ነበር? ኡ አዶናዬን ለጥፋው። ጭራሽ እኔ ጭራሽ ከስለሱም ስለ አዶናይም አላወራውም። ለጥፈውታል ማለት ነውና እስ ኮመንት ላይ ምን አገባሽ? ከጃኒ ላይ ወረድ በይ። ጭራይ ስማ፣ ሳይጠራ እናንተ ናችሁ እንድትታሉ የምታረጓት። በነገራችን ላይ ደጋፊ ነን የምትሉ ሰው ልጅ ሰውን ሲነካ ብቻ ነው ደጋፊ ነን የምትለው። አሁን የኔ ልጆች ካያችኋቸው፣ እኔ ስጠቃ ነው ሄደው የሚናገሩት። ከዛ በተረፈ ማንም ኮመንት ላይ ሲር መጠመጡ አታገኟቸውም። እኔ የሚወዱኝ እኔ የሚደግፉኝ ሰዎች ልክ ቤታ ብለው ባላጠፋሁት ነገር ስጠቃ ኮመንት ላይ ዋጋቸውን ይሰጣሉ። ከዛ በተረፈ ግን ሰው ዝም ብሎ እየተጫወተ እየተዝናና ሄደው አይተነኩሱም። ወይም ደግሞ ሌላ ሰው ሌላን ሰው ስለወደደ ወይ ስለደገፈ ሄደው አያሽቃብጡም እንዴ። ለዚህ ያልተጠራ ሰው ስን እንትናን አትናገሪ። ምንድን ነው ምን ቆጣምጭም? ጌታ አንድ እስር ቤት አንድ ቀን መተው ያልጠየቁኝ ሰዎች አሁን ቁጭ ብለው ስለ እኔ ላይፍ እንዲ እንዲ እንዲፈተፍታሉ። የሆነ ችግር ሲደርስብኝ መታቸው ያልደረሰችሉኝ ሰዎች መታ የሆነ በቃ ልክ ነገሮችን አሸንፍ በቃ በራሴ መናምን ስቆም መፈትፈት ምናምን እየፈለጊ የተወለደ ልጅ ሳታስቡ ድንገት ስለሆነች ወለደችው፣ ምናምን ምናምን ምናምን እያላችሁ አታወ ፈልጌ ነው የወለድኩት። የትም ውጭም ቦን ወልዶ አለው እንዴ ምንም ነገር እዛ ሆኜ እኮ ማድረግ ችል ነበረ። ታደርገዋለች ብላችሁ ያስባችሁትን ነገር ስለምፈልገውን የወለድኩት ልጅ በቃ በጣም ነው የሚያስጠላው። የምታወሉት ነገር እኔ ዝ ምስል አጥፍቼ ወይ እናንተ የምታስባት ና ሆኜ አይደለም። ምንም ግድ ስለማይሰጠኝ ነው ዝም የምለው። ልገልሽ እችላለሁ አለኝ፣ ሽጉጥ አወጣብኝ። ከዛ እና የትግራይን እዚህ ያለውን ሕዝብ እንትን ባህል እያበላሻችሁ ነው። ዳንስም እየሻራችሁ አይደለም። ትናንትናም የሆነ ቦታ ላይ ገብተሽ ስትኔነት የሆነ ምን ነበር ያለኝ? ምን ነበር ያለኝ? ገብተው እኮ ፕሬዚደንቱን ቀረጽሽ፣ እናቴ አሁን የአድግራትን ባህል ስላበላሽሽ ላይክ ሰው ይስቅብናል፣ ምናምን ከሩቅ እያዩን ይስቃሉ ምናምን፣ ከዛ ቁጭ ብድግ እያስበለ ያስጨፍረናል ምናምን፣ ከዛ ሽጉጥ አወጣብን፣ ጋርድ ይዟል። በቃ አሳማኝ የሆነ ፕራንክ በቃ ልክ። ለአስቱ መጨረሻ ላይ ፕራንክ ነው ሲለኝ በቃ አላመንኩም፣ ገባችሁ? ላይክ በጣም በቃ አለቀስኩ፣ በቃ ወይኔ የራሴን ስቸ ወደኩኝ። እና ማን እኔ አንደኛ ሰው ሀገር ነው ያላችሁ ያለሁት ምናምን ነገር ያሳመነው፣ ለዛ ነው።